ሱዙኪ ብለህ ይዟለ ዋው በጣም ያምራል። እኔ ራሱ ልፖስተው እችላለሁ። ለማንኛውም ሼር ላድርግልኝ ሪከርደሮች። እኔ ደግሞ ካሸነፍኩሽ የኔን ታደርጊያለሽ። ሴም ቲንግ አይ ሼር ላድርግል ሪከርደሮች አንዴ ያው አው ካለ አውዳመቱ እንትን በድምቀት ያምራል። ጋይስ በጣም ነው አመስግኑልኝ። እውነት ለመናገር ጊፍተሮቼ እግዚአብሔር ይባርካችሁ። አልጠበቅኩም በዚህ ደረጃ ጌታ ይባርካችሁ። ማሁሉ አንድ ሰው ነው ባደው? ወይ እንደዚህ አደረገ። አንድ ሰው እኔም ቆይ ምን እያደረጉ ነው? ሌላ ቦታ አንበሳ እያወረዱ ና በሉት፣ ኑ በሏቸው። ቲንክ ዩ አድርጉ፣ ሼር አድርጉ።

ትሪፕል ጋይስ ትሪፕል አይ ሞልቷል። እንትን ሼር እያደረኩ ቀና ብዬሽ አላየሁም። ሱዙኪ ሱዙኪዬ፣ የእኔ ፍቅር ሱዙኪዬ፣ የኔ ወርቅ የሰው ወርቅ። ጋይስ ኤምቪፒ ሱዙኪ ይበሉልኝ። ኤምቪፒ ሱዙኪ ቆራለም ስሙ አ አው እኔ አቆላ ምጪ ነው ሱዙኪዬ የኔ ወርቅ የቤቴ ንግስት የቤቴ ንግስት የልቤ ንግስት እሱ ነው። ፈንዚቃን ሱዙኪያ አልኳትምን ስሙን እንኳን አልያዝ ብሎኝ። ፈንዚቃ የኔ ፍቅር የኔ ቆንጆ። እሷ ግን ወድጀዋለሁ አለች አባቴ። ጋይስ ሁላችሁም ኤምቪፒ ኤምቪፒ ፈንዚቃ እየበሉልኝ። የሰው ወርቅ ቃላት የለኝም። በጣም ነው እኔ ከዲ ኤ የገባሁት በሷ ነው። ክርስቶስም ቢ ፋይቭ ገብተና አለኝ። አሁን ቢፎር ልንገባ ነው እኛ ቢፎር ልንገባ ነው። ሲዋን ነክ ኖ ሲዋን የሚለው አንቺ ጋ ነው። እዚህ ጋ ቢ ፋይቭ አድርጎኛል። አረ እንትን አላለም። ተሻላ ሳይሽ ቢፎር ለመግባት አልቀየረም። እንደ እናንተ ጋ አልቀየረም ገና ነው። እኛ ጋ እኮ ቀይሯል፣ አስራ ስምንት አደረግን ጋይስ። ከማል ከማል ጋይስ፣ ኤም ፒ በሉልኝ፣ አመስግኑልኝ ቤተሰብ። ሎክ ጋይስ፣ ጋይስ ደርሰን አለኝ። ቢ ፋይቭ ነን እኛ፣ ቢፎር ለመግባት ይሄ ልቅ ይታያቸዋል። እዚህ ግን አያሳየም ጋይስ። ቢፎር ነው የምትባለው። አንድ ፍራግመንት ነው የሚያስፈልገን ጋይስ። አንድ ፍራግመንት፣ ፍራግመንት በሉልኝ ጋይስ። ሌትስ ጎ ቤተሰብ፣ ሁላችሁም እዚህ ጋር ያዙ፣ ያዙ፣ ያዙ ጋይስ። ኧረ በስመ አብ ማሸነት፣ ይሄ ነው በሽታ። ረብጥሪ ነው ጋይስ። ምንም ችግር የለም። ግን እዚህ ጋር ግን ያው አንድ አንበሳ ከወረደ ማሸነፍ እንችላለን። ይኔቨር ነው አንድ አንበሳ ማውረድ የሚችል ሰው ካለ በፋሲካ በቅጣት ይቅርብ። ቅጣት ስል እኔም ማስቀጣት ስለሚፈልጉ ብዙ ሰዎች እንትን ያደርጋሉ። ጌሙ ይበላሻል። ይህ ቃል ነው። ከዚህ በኋላ ግን ለአንቺ ብዬ ነው አዲስ ስለሆነ እንትን እንዳይልሽ ምንም ችግር የለም። ሱዙኬ ይኸው ተቀጣልኝ ውዴ አረ ገና እንደ እናሸንፋለን። ፋሲካ ተረጋጊ፣ አንድ ለዜሮ ነሽ እንደ ቅድም አንድ አሸነፍኩ። ኮዲ ነው የቅድሙ፣ የአራቱ ፕሮግራም ነው የቅድሙ፣ የአራቱን እንትን ነው ያሸነፍሽው። ቻምፕ ዋንጫ በለሽ። አ እንደት እንደዚያ ነው። እንደ ቅድም እኮ የሉሚኔሽኑን አሸነፍሽ። በቅጣት እንጫወታልሽ ግን እኔ አሸንፍሻለሁ። እውነቴን አንቺ ነሽ የምትቀጭው። አውቀን የተሸነፍነው የመጀመሪያውን። ሱዙኪዬ፣ ኤምቪፒ ሱዙኪ በክርስቶስ ኤምቪፒ በሉልኝ። ገይት አሁን ዋን ዚሮ ነው ጋይስ። ዋን እኮ አንድ እኩል እንውን አንድ ዚሮ ነው ጋይስ። ኤምቪፒ ሱዙኪ በሉልኝ፣ የኔ እናት፣ የኔ ወርቅ ምናምን። በቃ ለምንት ቅጣት ሲባል፣ ሀረ ኤምቪፒ በሉልኝ። በዚጋቴ በጣም ነው የማመሰግነው ክርስቶስን። አረ ቤተሰብ ምንድን ነው የሚሸራበው? የኔ መልአክ፣ የኔ መልአክ እንደ አንቺን ከየት እንደላከልኝ ባላቅም፣ የኔ መልአክ፣ በጣም ነው የማመሰግነው። በጣም አመሰግናለሁ። ወርቅ ይዝነብልሽ ከላይ። የኔ ፍቅር ቤተሰብ ሶስት አበባ አንዳንድ አበባ ሙሉ ቶሎ በሉ አንዳንድ አበባ ሙሉ ጋይስ፣ አንድ ላይ ዘረው እየመራን ነው። አንድ አበባ ሙሉ ሶስት ጥፍ ይሆናል። ይህኛው ማሸነፍ ነው። ከዚያ በኋላ የሚቀጥለው ዩዘር ሌላ ሁለት ሰው ሁለት የተለያየ ሰው እዚህ ጋር ሶስት መቶ ምናምን ሰዎች አላችሁ፣ አበባ መስጠት ትችላላችሁ። ግለቤልንም ጋይስ፣ አንድ አበባ ጋይስ፣ እዚህ ጋር አበባውን ሙሉ ሶስት አበባ መሙላት ካቃተን ማ እንዴት ነው እናሸንፍ የምንችለው? ጠላት ብትሆንም ሙላ። ፕሬዚደንት ማህሜ ጠላት ብትሆንም ዝም ብለህ ሙላ ን አሁን ሶስት እጥፍ ላይ ጋይስ ፍላይ መረሰን ልችላለን እዚህ ጋ በቃ ከረድ ያለ ነገር ለቀ ኛ ደረስ እንላለን። የኔ ፍቅር የኔር ኤምቪፒ ሱዙኪ ይበሉልኝ ጋይስ። የኔ እናት ቴንኪ ሶ ማች ሶስት እጥፍ ነው። በጣም ይሄዳል። በጣም ነው የማመሰግነው። የኔ ወርቅ ይሆናል። ማሪ ቴንኪ ሶ ማች። አረ ጋይስ በገብርኤል የኔ ወርቅ የኔ ልዩ ነው። እጥፍ ነው። ኤምቪፒ ሱዙኪ ኤምቪፒ ሱዙኪ ትችላለች። ሲጀመር እሷን የሚችላት የለም የለም ጋይስ ኤንቪፒ በሉኛ አመስግኑል አንበሳ ካላወረዳችሁ አናሸንፍም አንበሳም ቢወርድ እሷ ምንም ወደኋላ አትልም ውድ አንደርስባትም አንተ ካሸነፍ ግን በጭራሽ ለእኔ ዝና ነው ዝና ነው እየቀዳሽ ነው አማሬ፣ እያቀዳሽ ነው በባንዲራው አይደል? አዎ፣ ቴንኪው ጋይስ ኤምቪፒ ሱንዙክዬ በሉልኝ፣ በእግዚአብሔር አመስግኑልኝ፣ ክበሬልኝ፣ የኔ ወርቅ ክርስቶስ ያክብርሽ። እውነት መዳን ያለም ያክብርሽ። የኔ ትቅ ትለያለሽ። አባቴ ሙት፣ አባቴ ሙት፣ ለእኔ ወርቅ ናዩ። የት ሄድክ እዮዳብ? የት ሄዶ ነው እዮዳብ? እዮዳብ እየመጣው ነው። እሺ፣ ኧረ እርግጠኛ ነች ወይ እኔ ሰው አላማ ማሸነፍ እንችላለን። እሶኬ ለስከው ጋይስ እናስደንግጣት፣ ሰላሳ ሰከንድ አለ። ሰላሳ ሰንለንቪሱን ዙክዬ ሰከንድ አለ። ጋይስ ምንድን ነው ነው? ጋይስ ሰላሳ ሰከንድ አለ። ለስኮ አሁንለ እንዴት ይደርስብኛል? አንድ አንበሳ እስከነ ልጁ ከዛ አንድ ዱሬ ለስኮ አሁን ልቀቀው። እስኦኬ ልቀቀው፣ ጋ ዩኒቨርሱን ልቀቀው።

ትለያለሽ አባቴም ጣው ይገባታል። አይወልሽ አንዴ አይወልሽ እሚደረገው የመጨረሻ ጌም እየተጫወትኩኝ እንደዚህ ይዛል ነው ታስ አ ካጣጣሽ እዛ በኋላ እስኪ ቆይ አንዴ ለማስታወሻ ያህል ምን እናደርጋለን? አ ትረንሽት እናደርጋለን። እንደዛው ነው የምትይዘው። እንደዛው ኤምቢፒ ሱዙኪ እንደዛው ቁጭ በይ። ይህን ያደረጋችሁት እናንተ ናችሁ። አውቃለሁ የእኔ ተከታዮች እኮ ተንኮለኞች እንደሆናችሁ አውቃለሁ።